የእሷ ጤነኛ መሆን የምትፈልጉ ከሆነ እምላችሁን በሙሉ ማድረግ አለባ ለአንድ ለአስራ አምስት ቀን ከማናቸውን ገባ ትገናኝ። ጥሩ ፍቅር ለምን እንደዚህ ታደርጊያለሽ? ያልታመም ሲሆን ህመም እንድትታመሚ ለምን ታደርጊያለሽ? በዚህ ክስ ለምን ድራማ ትሰሪያለሽ? ለእነሱ መልስ እንዲሆን እሷ የሄደችበት መንገድ እውነቱን ስነግራችሁ በጣም በጣም በጣም ልክ ነው። ለምን እንደዚህ ማለት እንደቻላችሁ ራሱ እኔ ሊገባኝ አልቻለም። በሷ ምክንያት ነው። ማንም ሰው በሱ ምክንያት የተበጠበጠው እንዲባል አይፈልግም። ፍዋድ በጣም ያፈቅራታል። ሲቀጥል ደግሞ ቡሪክ ከፍዋድ በላይ ለእሷ ስሜት ቢኖረው አንድ ላይ ሆኖ ፕሮቴክት ማድረግ ሲገባቸው ሰላም ሰላም ሰላም ሰላም! ውድና የተከበራችሁ የአቢቲዩ ቤተሰቦች እንዴት ናችሁ? እኔ በጣም በጣም በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁም ብዝዝት እንዲልልኝ ከልብ የመነጨ ምኞቴን አቀርብላችኋለሁ። በያላችሁበት ሰላማችሁ ይብዛ። እንግዲም ዛሬ ተመልሰን በአንድ ቪዲዮ ወደ እናንተ መጥቼላችኋለሁ ማለት ነው። እሱም ቪዲዮ ምንድን ነው ብትሉኝ፣ ፍቅር የለቀቀችው ቪዲዮ ሆስፒታል ውስጥ ታማ ምናምን የለቀቀችው ቪዲዮ ይሆናል። ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። እንዲሁም ለቤቱ አዲስ የሆናችሁ የእውነት አላችሁ ቪዲዮውን ብቻ አይታችሁ ላይክ ሳታደርጉ ሰብስክራይብ ሳታደርጉ የምትወጡ ሰዎች ተው ተው፣ የራው ሰብስክራይብ አድርጉ። በቃ ሰብስክራይብ አድርጋችሁ ላይክ አድርጋችሁ ቪዲዮን ተከታተሉ። እንዲሁም ሁልጊዜ የምለቀውን ቪዲዮ እንዲደርሳችሁ ደግሞ የደውን ምልክቷን በመጫን ቤተሰብ ሁኑ። እንዲሁም ከዚህ በፊት የኔ ቤተሰብ ሆናችሁ ሰብስክራይብ አድርጋችሁ ለምታበረታቱኝ፣ ላይክ እያደረጋችሁ ሼር እያደረጋችሁ ለምታበረታቱኝ እጅግ አድርጌ በጣም አመሰግናለሁ። እንዲሁም ይህንን ቪዲዮ ያያችሁ ደግሞ የተሰማችሁን ሐሳብ አስተያየት ኮሜንት ስር በመግባት ደስ ያላችሁን ነገር ሀሳብ አስተያየታችሁን እንድሰጡ ነጻ ፈቃድ አላችሁ። ሁላችሁም ኮሜንት ስር እየገባችሁ ሀሳብ አስተያየታችሁን አስቀምጡልኝ። በእኔ በኩልም በነ ፍቅርም በኩል ያለው ሀሳብ አስቀምጡልኝ እላችኋለሁ። ዛሬ የመጣሁበት ቪዲዮ ደግሞ ፍቅር ስታል ሆና የለቀቀችው ቪዲዮ ነው። አንዳንድ ሰዎች አላችሁ ማለት ፍቅር ለምን እንደዚህ ታደርግ ያለሽ በዚህ ልክ ለምን ታደርግ ያለሽ፣ ሆስፒታል ገብተሽ ያልታመምሽውን ህመም ለምን እንደዚህ ታደርግ ያለሽ፣ ያልታመምሽውን ህመም እንድታመሚ ለምን ታደርግ ያለሽ፣ በዚህ ልክስ ለምን ድራማ ትሰራ ያለሽ ምናምን የሚሉ ሰዎች አሉ፣ አይጠፉም። ኮሜንት ስርም ገብታችሁ ማየት ትችላላችሁ እና ለእነሱ መልስ እንዲሆን ዛሬ እኔ አንድ ቪዲዮ ይዤላችሁ መጥቼ ያለው ቪዲዮውን እስከ መጨረሻው ተከታተሉ እንላለው። እሷ የሄደችበት መንገድ እውነቱን ስነግራችሁ በጣም በጣም በጣም ልክ ነው። በቃ ምንም እንትን ማለት ያስፈልገው ልክ ነው። እሷ የሄደችበት ርቀት እኔ በጣም አደንቋለው። እኔም አንዳንድ ሰዎች እኔም ቢሆን እንደዛ ነው ማደርገው። ለምን እንደዚህ ማለት እንደቻላችሁ ራሱ እኔ ሊገባኝ አልቻለም። ለምሳሌ አንድ ሰው በእናንተ ምክንያት ህይወቱ ሲበጠበጥ በአንተ ምክንያት እንደዚህ ሆነው ስትባል ደስ ይልሃል? ማለት እንድትባል ትፈልጋለ? ያ ስለሆነ ፍቅር የሄደችበት ርቀት ፏድ ና ቡሪክ በሷ ምክንያት ነው የተጣሉት። እንደዚህ ጭቅጭቅ ውስጥ ሊገቡ የቻሉት በሷ ምክንያት ነው። እሷ ደግሞ በእሷ ምክንያት እንዲሆን አትፈልግም። በቃ በሷ ምክንያት እንዲሆን ካልፈልግ ደግሞ ግዴታ ይህንን ድራማ መጫወት አለባት። ግልጹ ነው የምነገራቸው ይህን ድራማ ካልተጫወተች ሌላ በምንም ልታሳርቃቸው ወይም እነሱ ሰላም እንዲሆኑ ልታደርግ አልችልም እና ይሄ ነው በቃ ማንም ሰው በሱ ምክንያት የሰው ሕይወት ሊበጠበጥ ወይም ደግሞ በሱ ምክንያት ነው የተበጠበጠው ማለት በእኔ ምክንያት ነው የተበጠበጠው እንዲባል አይፈልግም። ፍቅርም ያደረገችው ይሄ ነው። ወደኋላ መመለስ እንችላለን። ከዚህ በፊት የራሷን እንትን ወደ ጎና አድርጋ ለአብሬሽና ለሩታ እንዴት ስትሆን እንደነበር አይተናል። አድርጋውም አለች አስታርቃቸዋለች። አሁንም ደግሞ ፉዋድና ቡሪክ የድሮ ፍቅራቸውን የድሮ ጓደኝነታቸውን እንዲመለስ ስለምትፈልግ ይህንን አደረገች። ግን በዚህ መሀል አንድ ያልገባኝ ነገር አለ እዚህ ውስጥ ማለት ነው ፍቅር የድሮ ጓደኛቸው እንዲመለስ ነው ይህንን ያደረግኩት ምናምን ብላ ነበር ቀጥሎም ደግሞ ማንን ለእኔ ስሜት እንዳለው ለማየት እፈልጋለው ብላ ነበር። እና እርግጥ ነው ፏድ፣ እኔ የም ነው የምላችሁ ከዚህ በፊትም እንዳየ ነው አሁንም እንደምናየው ፏድ በጣም ያፈቅራታል። ፏድ በጣም ያፈቅራታል። ማን ለእኔ ስሜት እንዳለው እንዲታረቁ ነው የምፈልገው። ከዛም ቀጥሎ ደግሞ ማን ለእኔ ስሜት እንዳለው ማየት እፈልጋለው ነበር ያለችው። ቆይ ቡሪክ እንትና ፉዋድ ለሷ ስሜት እንዳለው አታውቅምና ነው? ሲቀጥል ደግሞ ቡሪክስ ከፉዋድ በላይ ስሜት ቢኖራት ምን ልታደርግ ነው? ቡሪክ ከፉዋድ በላይ ለሷ ስሜት ቢኖረው ምን ልታደርግ ነው? ይሄን ነገር እኔ አልገባኝም። ብቻ ይሁን እሱ እንዳለ ሆኖ ድራማዋን ተሳክቶላታል። ከዚህ ቀጥሎ በሚለቁልን ቪዲዮ ደግሞ ሰላም ሆነው እናያለን ብዬ ተስፋ አደርጋለሁ ሰላም እንደሚሆኑ አልጠራጠርም እኔ እና ቪዲዮ ላይም እንዳየነው ፏጅ ለፍቅር ስሜት እንዳለ እንደሚያፈቅራት ነው ያየነው ቡሪክም ለምን እንደዚህ ሊሆን እንደቻለ አልገባንም በእርግጥ ፍቅር አዲስ አበባ ውስጥ ከጎኗ ማንም ሰው የለም እነሱ ናቸው ያሏት ፍቅርም እንደ ፍቅረኛዋ ሆኖ ፉፉ እንደ ፍቅረኛዋ ሆኖ ከጎኗ መቆም ነበር የነበረበት። እንደዚህ በዚህ ልክ ከፉዋድ ጋ ከቡሪጋ ተጣልቶ እሷን በዚህ ልክ ማስጨነቅ አልነበረበትም። ቡሪካ ራሱ ፉፉ እንደሚያፈልቀት እያወቀን ለምን በዚህ ልክ ከጎኗ ሆኖ አንድ ላይ ሆኖ አንድ ላይ ሆኖ ፕሮቴክት ማድረግ ሲገባቸው ለምን በዚህ ልክ እንደሚያስጨንቋት እኔ ብቻ ግራን የገባኝ የምሬ ነው የምላችሁ። እውነት ለመናገር አዲስ አበባ ውስጥ ያሏት ብቸኛ ጓደኛዋ እነሱ ናቸው፣ እንትና ቡሪክና ፉፉ ናቸው። ፍቅር የእውነት የምሬን ነው የምላችሁ፣ በጣም ጠንካራ ሴት ናት። ከዚህ በፊት ያን ሁሉ በና አብርሃም እንትን በነበራቸው ጊዜ ያሁሉ እንትን ተቋቁማ፣ አሁንም ደግሞ ቡሪክና ፉፉ እንደዚህ እያደረጓት እንኳን ማንም ከጎኗ በሌለበት ሰዓት ይህን ሁሉ እንትን ብቻዋን መቋቋም እየቻለች እንደሆነ የምር በጣም ጠንካራ ሴት እንደሆነች እያየን ነው። ብቻ ምን ልበላችሁ ፍቅር የምሬን ነው፣ በጣም ጠንካራ ሴት ናት። ለማንኛውም ውድ ፋሚሊዎቼ እኔ ያለኝ ሀሳብ አስተያየት ይህን ነው ልነው የምችለው ማለት ነው። እናንተን ደግሞ የተሰማችሁን ኮሜንት መስታሽር እየገባችሁ አሳብ አስተታችሁን እንድታስቀምጡልኝ ይፈልጋለሁ። እንዲሁም ቪዲዮውን ኮድራችሁ ደግሞ ላይክ በማድረግ ቤቱን ደግሞ ሰብስክራይብ እያደረጋችሁ ቪዲዮውን ሰብስክራይብ ሳታደርጉ ቪዲዮውን ማየት ይቻላል፣ እንደፈለጋችሁ ብቻ። የምር ንምላችሁ ሰብስክራይብ እያደረጋችሁ ካልሆነም ደግሞ አይታችሁ ቪዲዮን ላይክ እያደረጋችሁ እንደተመቻችሁ፣ ብቻ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። በሌላ ቪዲዮ እንገናኛለን። ወዳችኋለሁ።